ሰላም ሰላም፣ ውድ አንቀጸ ብርሃን ሚዲያ ተከታዮች፣ አንቀጸ ብርሃን ሚዲያ በየሳምንቱ በዚህ ሰዓት የዜና ቤተክርስቲያን መርሃ ግብሯን ታቀርባለች። ለዚህ ሳምንትም የለየናቸውን አበይት የዜና ቤተክርስቲያን መረጃዎች አሁን እናቀርባለን። አብራችሁን ቆይ። በሳምንቱ አብይ መረጃችን በቅድሚያ የምናየው ብዙ ቅዱስ አቡነ ማትያስ ፓትሪያርክ የዋልድባ አብረንታንት ገዳም አባቶችን ተቀብለው ማነጋገራቸውን ይሆናል። ብጹዕ ቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመን በረ ተክለ ሃይማኖት የታላቁ ዋልድባ አብረንታንት ገዳም አባቶችን በጽሕፈት ቤታቸው ተቀብለው አነጋግረዋል። መናንያኑ ለቅዱስነታቸው ዋልድባ አብረንታንት ገዳም ባለፉት ዓመታት ያሳለፈውን ችግር ያስረዱ ሲሆን፣ በሰላም መደፍረስ ምክንያት ከፍተኛ ጉዳት እንደደረሰበት ገልጸዋል። ገዳሙ ቅርሶቹ ላይ ዘረፋና ጉዳት እንዳጋጠመውና የተወሰኑ መናንያኑ እንደተበታተኑበት ገልጿል። በገዳሙ ብቻ የሚገኘው በሌላ የማይገኘው ቋርፍም ከአካባቢው መጥፋቱ ለችግር እንደዳረጋቸውን የገለጹት ቅዱስነታቸው በበኩላቸው የገዳሙ ሉካን አጽናንተው መላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሀገር ውስጥና በውጭ የሚገኙ በሙሉ ለታላቁ ዋልድባ ገዳም እርዳታ እንዲያደርጉ መልእክት አስተላልፈዋል። መናንያኑ ገዳሙን ለመርዳት ለሚያዝያ 4 ቀን 2017 ዓ ም በቦሌ ደብረ ሳሌም መድኃኔ ዓለም ካቴድራል ጉባኤ ማዘጋጀታቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ መረጃ ያመለክታል። ኦርቶዶክሳውያን አብሮነታቸው ያለያ አሁን ደግሞ ወደ ከፍተኛ ትምህርት ተቋማት የጋራ የምክክር ጉባኤ መረጃ እናልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘጠኙ ከፍተኛ ትምህርት መለኮት ተቋማት የጋራ ምክክር ጉባኤ በመንበረ ፓትሪያርክ ጽርሐ ተዋሕዶ አዳራሽ ተካሂዷል። በመድረኩ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ወእጫጊ ዘመን በረ ሃይማኖት ለተሰብሳቢዎቹ የሰለጠነውን ዘመን የተከተለ ስራ መስራት እንዳለበትና ትምህርት ለቤተ ክርስቲያን ብርታት አስፈላጊ መሆኑ እንዲሁም ትምህርት ከሌለ ቁም ነገር የለም የክብሉ ልጆቻችን ቁጥር መጨመር እንዳለበት በአጽኖት አባታዊ ምልክት አስተላልፋለሁ ብለዋል። በመከክሩ አቡና ብርሃም የጠቅላይ ቤተ ክነት ዋና ስራ አስኪያጅ፣ እንዲሁም የባህር ዳርና ሰሜን ጎጃ ማህጉረሰብ ከትሪቀ መሪነት ጥናታዊ ጽሁፍ ቀርበዋል። የምክክር ጉባኤው ዓላማ ተናቦ ለመስራት መሆኑ የተመላከተ ሲሆን ጉባኤው በቀጣይነት በአመት አንድ ጊዜ የማድረግ ውጥን እንዳለውም የምክክር ጉባኤው አባላት ከፍተኛ ነገረ መለኮት ተቋማት የቅድስት ስላሴ ዩኒቨርሲቲ መንፈሳዊ ኮሌጅ፣ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የስራ አመራር ኮሌጅ፣ የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ፣ የባህር ዳር ጽርሐ ጽዮን መንፈሳዊ ኮሌጅ፣ የቅዱስ ዜና ማረቆስ መንፈሳዊ ኮሌጅ፣ የቅዱስ አቡነ ባስሌዎስ መንፈሳዊ ኮሌጅ፣ የቅዱስ መርቆሪዎስ መንፈሳዊ ኮሌጅ እንዲሁም ፈለገ ብርሃን አቡነ ሚካኤል መንፈሳዊ ኮሌጅ መሆናቸው ተገልጸዋል። በተመሳሳይ ከዚሁ መረጃ ሳንወጣ የመንፈሳዊ ኮሌጆችን የልምድ ልውውጥ እንመለከታለን። በብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ የማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ሰብሳቢና የቅዱስ ሲኖዶስ አባል የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የስራ ኃላፊዎችን አስከትለው ወደ ሐዋሳ አቅንተዋል። በዚህም የመንፈሳዊ ኮሌጆች አገልግሎት በሚያጠናከሩበት ዙሪያ ከብፁ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ እና የዋሳ ፍነው ተጠው መንፈሳዊ ኮሌጅ የበላይ ኃላፊ እንዲሁም ከኮሌጁ ኃላፊዎች ጋር ምክክር አድርገዋል። እንዲህ አይነት የምክክርና የልምድ ልውውጥ ጉብኝት ለተቋማት እድገት ወሳኝ ሲሆን ሁለቱ ብፁዓን በሁሉ እንኳኖቻቸውን አስከትለው የአዋሳ ፍኖተ መንፈሳዊ ኮሌጅ ደቀ መዛሙርትን የመማሪያ ማስተመሪያ ሂደቱን የመማርና የማስተማር ሂደቱን የግቢውን ልማትና ሀገረ ስብከቱ እያስገነባ ያለውን ህንፃ ጎብኝተዋል። አሁን ያለ የቤተክርስቲያን ችግርን ለመፍታት የሚችሉ ደቀ መዛሙርት ዘመኑ የዋጁ የቤተክርስቲያንን ትምህርት በአግባቡ መማር ሲቻልና ደቀ መዛሙርቱን በጋራ በፍቅርና በአንድነት ትምህርታቸው ላይ ትኩረት አድርገው መንፈሳዊ በሆነ ቋንቋ መግባባት ሲችሉ እንደሆነ ብፁዕነታቸው ለተማሪዎች አባታዊ ምክር ሰጥተዋል። በመጨረሻም ሁለቱ ብፁዓን ሊቃነ ጳጳሳት በብፁዕ አቡነ ዮሴፍ ጽሕፈት ቤት ከሁለቱ መንፈሳዊ ኮሌጆች ኃላፊዎች ጋር የመንፈሳዊ ኮሌጆች እድገትና ስለሚኖራቸው ጋር አገልግሎትን በተመለከተ የመከሩ ሲሆን የዘንድሮው የምረቃ መርሃ ግብር ዙሪያ ውይይት መደረጉንም አንቀጸ ብርሃን ሚዲያ ከተለያዩ የዜና ምንጮች መረዳት ትችላለች። በመጨረሻም በሳምንቱ አብይ መረጃችን ወደ ሰመራ ዩኒቨርሲቲ እንሄዳለን። የሰመራ ዩኒቨርሲቲ የአብይ ጾምን አስመልክቶ ለኦርቶዶክሳዊያን ተማሪዎች ልዩ የምሳ መርሃ ግብር ማከናወኑን አስታውቀዋል። የሰመራ ዩኒቨርሲቲ አብይ ጾምን አስመልክቶ ለኦርቶዶክሳውያን ተማሪዎች ልዩ መገበያ መርሃ ግብር ማከናወኑን በማህበራዊ ትስስር ገጹን ያስታወቀው የምሳ ግብዣ መርሃ ግብሮ የተካሄደው መጋቢት 17 ቀን 2017 ዓ.ም ሲሆን በጊቢ የሚማሩ ኦርቶዶክሳውያን ተማሪዎች ከጸሎት ቅዳሴ ከተመለሱ በኋላ በዋናው የተማሪዎች መመገቢያ አዳራሽ ውስጥ የፍቅር መሀድ መጋረታቸው ተመላክቷል። ወደ አንቀጽ ብርሃን ሚዲያ ተከታዮች፣ የሳምንቱ የዜና ቤተክርስቲያን መረጃዎቻችን እነዚህ ናቸው። ከሌሎች አንቀጽ ብርሃን ሚዲያ ስራዎች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። ሰላም።